ሰላም ሰላም! የተወደዳችሁ ቤተሰቦች እንዴት ናችሁ? እንኳን በሰላም ወደ ፋኖስ ኢትዮጵያ ያመጣችሁ ብያለሁ። እንግዲህ በዛሬ ትምህርታችን በጣም አሜዚንግና እስካሁን በደንብ ሰርቼላችሁ የማላቀን አዲስ ቪዲዮ ነው የምሰራላችሁ። ይህ ምንድን ነው? ውስብስብ ፊደላቶችን ስብስብ አድርጌ በአንድ እሰራላችኋለሁ ማለት ነው። ያ ማለት እንግዲህ ይህ ስምንተኛ ፊደል ምንላቸውን ማለት ነው። ይህን ምንድን ነው የምናደርገው? ከመጀመሪያ ሏ፣ ሏ፣ ሟ፣ ሷ፣ ሯ፣ ቋ፣ ቧ፣ ቷ፣ ቿ ያንንን እስከመጨረሻው እናያልቸዋለን ከስር ደግሞ እያንዳንዷን አንዷን ውስብስብ ፊደል ማለት ነው ቃላት እየመሰረትንባት እንመለከታለን ማለት ነው አትሊስት ወደ ስንት መሰላችሁ አንድ ሁለት ሶስት አራት አምስት ከአምስት ያላነሱ ቃላቶችን እየመሰረትንባቸው ሁሉንም እንመለከታለን ማለት ነው ይህን ቪዲዮ የምሰራላችሁ አንድ ተማሪያችን ያው እነዚህን ውስብስብ ፊደላቶች በአንድ እንድንሰራላት ስለተጠየቅን ነው። በዚሁም አያይዞ የብዙዎቻችሁን ጥያቄ ስለሆነ በቪዲዮ መልክ ሰፋ አድርጌ ስላሰብኩ ነው ማለት ነው። ስለዚህ ይህን እድል ተጠቀሙበት። ሁላችሁም ደብተራችሁን አውጥታችሁ በደንብ ጽፋችሁ ሁልጊዜም እንድትከታተሉት ሁልጊዜም እንድታነቡት ማለት ነው። ኦኬ፣ እንግዲህ ፊደላቶችን እነዚህ ናቸው ፊደላቶች ውስብስብ የምንላቸው ወይም ደግሞ አንዳንዴ ዲቃላ ሆሄያትም ይባላሉ ውስብስብ ፊደላትም ይባላሉ ማለት ነው።

ዟ ዷ ጇ ጓ ጧ ጯ ጷ ጿ ፏ ፗ እንላቸዋለን ማለት ነው። ስለዚህ በቃ እነዚህ ናቸው። በቁጥር ስንት መሰሏችሁ? አንድ ሁለት ሶስት ከዛ አንድ ሁለት ሶስት አራት አምስት ስድስት ሰባት ስምንት ዘጠኝ አስር። ያ ማለት አስር ሲባዛ በሶስት ማለት ሰላሳ ናቸው ማለት ነው። ሰላሳ ሲቀንስ አንድ ሀያ ዘጠኝ ማለት ነው። ሶ በቁጥር ሀያ ዘጠኝ ናቸው፣ ግን ሁሉም አገልግሎት ይሰጣሉ ማለት ላይሆን ይችላል። ለምሳሌ በቫ ብዙ አንፈጥርም። ለምን በባለፈው ቪዲዮ እንደነገርኳችሁ ቫ ማለት የቤተሰቦች አማርኛ ቋንቋ ላይ የሚገኙ አይደሉም። በመሆኑም የውጭ ቋንቋ ለመጻፍ ስለሆነ የምንጠቀምባቸው ቴሌቪዥን፣ ቲቪ፣ ቪዲዮ እንደ ማለት አይነት ቃሎችን ማለት ነው። ከውጭ የመጡ ቃሎች ማለት ነው። ለእንደዚህ አይነት ቃሎች መጻፊያ ስለሆኑ ቮ የሚል ያው ሲኖር እንጽፍበታለን። በአማርኛ ግን የለንም ማለት ነው። ፖ በሚለው ራሱ ብዙ አንጠቀመውም። ፖ በሚለውም አንጠቀመውም። ግን አብዛኞቹ ስለምንጠቀማቸው በዝርዝር ደግሞ እያንዳንዱን እያንዳንዱን ፊደል እንመለከታለን ማለት ነው። ያው ታች ስለሆኑ ነው። እዚህ ነው የምንጀምረው። እያንዳንዷ ከሏ ጀምረን ቃላት ምስረታና ትርጉሙን እያየን እንመለከታለን ማለት ነው። ስለዚህ በደብተራችሁ በደንብ ጻፉ። ከዚህ በተጨማሪ ደግሞ አንድ ማሳሰብ የምፈልገው እኛ በዩቲዩብ ብቻ አይደለም የምናስተምረው ተማሪዎችን በውስጥም በሳምንት አምስት ቀን በቀን አንዳንድ ሰዓት እናስተምራለን። ስለዚህ ዛሬውኑ ስልኬን እዚህ ላይ ማግኘት ትችላላችሁ። አሊያም ደግሞ ዲስክሪፕሽን ላይ ቴሌግራም፣ ዋትሳፕ እና ኢሞ ላይ የሚወስዷችሁ ሊንኮች አሉ። እነሱን ተጭናችሁ ገብታችሁ አናግሩ። በውስጥ መስመር ዛሬውኑ ትምህርታችሁን መጀመር ትችላላችሁ። ውስብስብ ፊደላት፣ ቃላት ምስረታ፣ አረፍተ ነገር ምስረታ፣ የተለያዩ ነገሮችን ማንበብ፣ መጻፍ በግላችሁ በሚመቻችሁ ሰዓት ገብታችሁ እኛ ጋር መማር ትችላላችሁ። በአጭር ቀን ውጤታማ መሆን ትችላላችሁ ማለት ነው። እንደ ብዙዎቹ በጣም ብዙ ተማሪዎችን አስተምረናል እና ብዙዎቹ በጣም ደስተኛና ውጤታማ ሆነው ተምረዋል ማለት ነው። እናንተም አዲስ ከሆናችሁ ምናልባት አብዛኞቻችሁ ያው በውስጥም እዚህ ላይ የምትማረላችሁ፣ ግን አዲስ የሆናችሁ ተማሪዎች በውስጥ እንድትቀጥሉ እመክራለሁ ማለት ነው። ለምን በግላችሁ ሲሆን እንደሻችሁ በደንብ ፕራክቲስ ማድረግ ትችላላችሁ፣ የቤት ስራ ትሰራላችሁ ምናምን በአጭር ቀን መጻፍና ማንበብ እንዲችሉ ትችላላችሁ ማለት ነው፣ ትሆናላችሁ ማለት ነው። ኦኬ፣ አሁን ወደ ዋናው ትምህርት ስንቀጥል እንግዲህ የመጀመሪያዋ ፊደል ሏ ነጫ ከላይ ሰንጠረዡ ላይ። ስለዚህ ሏ የሚለው ሏ ባሏ ለማለት እንጠቀማለን። ባሏ፣ ባሏ የምንለው ያው ባል የሚለውን ቃል ባለቤት የሚለውን ቃል ባሏ እንላለን። ኩሏ እንላለን። ኩሏ ኩሏ ይሄ የሴቶች የአይን ማስዋቢያ ኩሏ እንላለን። ብዙ ጊዜ እነዚህ ውስብስብ ፊደላቶች በነገራችን ላይ ለሴት አንቀጽ የሚያገለግሉ ናቸው ብዙ ጊዜ ማለት ነው። ስለዚህ ኩሏ፣ ባሏ ለሴት ነው አይደል? ኩሏ ለሴት ነው፣ ያው ኩል የምንለውን ማለት ነው። እድሏ እንላለን። እድሏ እድል የሚለውን ቃል እድሏ እንላለን። አመሏ አመሏ እንላለን። አመሏ አመል የሚለውን ነው። አካሏ አካል የሚለውን እንጠቀማለን ይህ ሁሉ ለሴት አንቀጽ የሚያገለግሉ አረባቦች ናቸው ማለት ነው። ስለዚህ ባሏ፣ ኩሏ፣ እድሏ፣ አመሏ፣ አካሏ ለማለት እንጠቀማቸዋለን። እኔ እንደ ምሳሌ ነው እዚህ ለምጠቅሳቸው ብቻ አይደሉም ይህን ቃል ይህን ፊደል የሚጠቀሙት ከዚህም በላይ በጣም እያሰፋችሁ መሄድ ትችላላችሁ ማለት ነው። ግን እንዴት እንዴት እንጠቀማቸዋለን የሚለውን እንድትረዱ ነው እንደዚህ የሚላችሁ ኦኬ ወደ ይህን ስክሪንሾት ማድረግ ትችላላችሁ፣ አቆማችሁ ቪዲዮውን መጻፍ ትችላላችሁ። እኔ ወደ ቀጣዩ ልለፍ። ቀጣዩ ሆዋ የሚለውን ነው የምናገኘው። ያው ሰንጠረዥ ላይ ሁለተኛው እንትን ሆዋ ነው። ሆዋ ኋላ ማለት ትችላላችሁ። ኋላ ላ ኋላ፣ ምንድነው ያው ኋላ የሚለውን ከበስተ ጀርባ ማለት ነው። ሌላኛው ትኋን ትን ትኋን፣ ያው የተባይ አይነት ነው እንደ ቅማል እንደ ቁንጫ ስለዚህ ትኋን ስትሉ ትጠቀሟታለች። ኋ የምትለዋን ቃል ትኋን ያው ትኋን ነው። ኦኬ ሌላኛው ሶስተኛው በኋላ ማለት ትችላላችሁ። በኋላ ያው ይህም ኋላ ነው፣ ከጀርባ ማለት ነው። ከጊዜ አንፃር ደግሞ ቆይቶ የሚል ትርጉምም ይኖረዋል። ስለዚህ በኋላ ኋላ ማለት ነው። እልኋ ማለት ትችላላችሁ። እልኋ እምቢተኝነቷ ማለት ትችላላችሁ። እልህ ማለት እምቢተኝነት ነው አይደል? እምቢተኝነቷ ማለት እልህ ማለት ነው። ሌላኛው ድል ድልኋ፣ ለምሳሌ ድልህ። ይሄ የቲማቲም የምናምን ይሄ ጭማቂ ነው እንደዛ ነገር ብቻ ድልህ ይባላላ፣ እሱ ማለት ነው። ድልኋ ስንል ድልህ፣ ያው የሴት አንቀጽ ነው ይሄ ሁሉ ማለት ነው። ሶ የሃ ቤቶችን በዚህ መንገድ መመስራት ትችላላችሁ። በነገራችን ላይ በዚህ ትምህርት የሃ ቤቶች ሁሉም ላይ አሉ፣ ከሀሌታ ውሃ በስተቀር ማለት ነው። ሀመርኋ አለ፣ ብዙሃን ውሃ አለ ምንለው ከአለ ስለዚህ ሶስቱም አሉ። ተመሳሳይ ስለሆኑ ዝም የተመሳሳይ ምስረታ ነው የሰራውላችሁ ማለት ነው። ኦኬ አሁን ወደ መ መሄድ እንችላለን። የመቤት ሟ፣ ምንለው ቃል ማለት ነው። ሟ በሚለው ደግሞ ሟች፣ ሟች ማለት ነው። ያው ሞት ሰው ሟች ነው ስንል የሚሞት ነው ስንል ሟች እንላለን። ሌላኛው ወንድሟ፣ ወንድሟ፣ ወንድሟ። ያው አብዛኞቹ እንደነገርኳችሁ ለሴት አንቀጽ የሚያገለግሉ ስለሆነው ወንድሟ ማለት ትችላላችሁ። ወንድም የሚለውን ቃል ማለት ነው። አለሟ ማለት ትችላላችሁ። አለሟ አለም የሚለውን ቃል ማለት ነው። ሐኪሟ ሐኪሟ ሐኪም የሚለውን ቃል ማለት ነው። ሌላኛው አቅሟ አቅሟ አቅም የሚለውን ቃል አቅሟ ብላችሁ መናገር ትችላላችሁ ማለት ነው። ኦኬ አይ ቲንክ ያው አሪፍ እንደሆነላችሁ ተስፋ አደርጋለሁ በዚህ ልክ የተዘጋጀ ቪዲዮ እስካሁን ዩቲብ ላይ ማላየውም፣ እኔም ደግሞ ሰርች አላቅም። ሶ ይህ ቪዲዮ በጣም ይጠቅማቸዋል እና በደንብ በትኩረት እስከ መጨረሻው መከታተል ይኖርባቸዋል። እሺ ኦኬ፣ አሁን ወደ ሷ ሄደናል። እንግዲህ የአማርኛ ፊደላቶች ሞክሸ ፊደላቶችን የሚባሉ እንዳሉ ነግሬያቸዋለሁ። ሞክሸ ማለት ተመሳሳይ ስም አላቸው ግን የተለያየ መልክ ነው ያላቸው ማለት ነው። ለምሳሌ እስጢፋኖስ እስጢፋኖስ፣ በስም ተመሳሳይ ሰዎች እንዳሉት ሁሉ በስም ተመሳሳይ ፊደሎችም አሉ አማርኛ ላይ ስለዚህ ከእነሱ ውስጥ አንዷ ሰነች። ቅድም ሀዎችን አይተናል። ሰነች እንግዲህ ሷ በሚለው እንሄዳለን። ሷ፣ እሷ ለማለት ለሴት ማለት ነው። ሴትን እሷ ለማለት እንጠቀመዋለን። ልብሷ፣ ልብስ የሚለውን ቃል ልብሷ ለማለት እንጠቀመዋለን። ቀሚሷ ይላል። ቀሚሷ፣ ቀሚስ የሚለውን ቃል ቀሚሷ ለማለት እንጠቀመዋለን። ነፍሷ፣ ነፍስ የሚለውን ቃል ነፍሷ ለማለት እንጠቀመዋለን። ጉርሷ ጉርሷ ጉርስ የሚለውን ቃል ጉርሷ ለማለት እንጠቀመዋለን ማለት ነው። መልካም እንግዲህ በዚህ መልክ እንቀጥላለን። አሁን ወደ ማን እንሄዳለን? ወደ ሯ ወደሚለው ቃል ሯ። ኦኬ፣ ሯ ማለት ይሄ እዚህ ጋር በቅደም ተከተሉ አንድ፣ ሁለት፣ ሶስት፣ አራት፣ አምስተኛው ማለት ነው ሯ። ኦኬ፣ ሯ ጭ፣ ሯ ጭ በአንድ ላይ ምን ማለት ነው? ሮጠ ለማለት ሯጭ ሩጫ ማለት ነው። ሩጫ ሯጭ ይባላል። እሺ በሯ በር የሚለውን ቃል በሯ ብለን መቀየር እንችላለን። ጦሯ ጦሯ ጦር የሚለውን ቃል ጦሯ ብለን መቀየር እንችላለን። ከንፈሯ ከንፈሯ ከንፈር የሚለውን ቃል ከንፈሯ ብለን መቀየር እንችላለን። መራሯ መራሯ መረረ የሚለውን ቃል ወይ ደግሞ መራር የሚለውን ቃል መራሯ ብለን መቀየር እንችላለን ማለት ነው። ይህ የረቤት ሯ የሚለውን ስንሰራበት ነው። እንግዲህ በሁሉም በአብዛኞቹ ቃሎች ውስጥ አምስት አምስት ምሳሌዎችን ነው ያመጣሁላችሁ። ከዚህ በላይ መጨመር ይቻላል፣ ግን ለእኛ ያው በጭ ስለሆነ ነው ይህን ማየቱ ማለት ነው። ኦኬ ቀጣይ ሷ በሚለው ቅድም ሷ አይተናል። አሁንም ሌላኛው ሷ ነው ማለት ነው። ስለዚህ ሰ ሁለት ነው ያለን ሷ በሚለው እሷ ለሴት ነው። ቅድም ባየ ያየዋችሁን ነው የደግሙላችሁ። ያሳየዋችሁ እሷ ፊደሉ ብቻ ይለያል። ከላይ እሷ ሲል እና እዚህ ላይ እሷ ሲል እሷ ፊደል ትለያያለች። ሞክሸዋ ማለት ነው። እሷ ለሴት ማለት ነው። ልብሷ ያው ልብስ የሚለውን ቃል ነው። ቀሚሷ ቀሚስ የሚለውን ቃል ነው። ነፍሷ ነፍሷ ነፍስ የምትለዋን ቃል ነው። ጉርሷ ጉርስ ጉርስ የሚለውን ቃል ጉርሷ ለማለት እንጠቀመዋለን ማለት ነው። ስለዚህ በዚህ መንገድ እያየነው እንቀጥላለን። እናንተ ስፈጥንባችሁ እያቆማችሁ አይ ቲንክ የሆነ ኮመንት አይቻለሁ። ትፈጥናለህ ምናም የሚል ኮመንት ነው። ለሱ ምንድነው ያው እኔ ሁላችሁንም አንድ ላይ እንትን ለማለት ስለሚከብደኝ ቪዲዮንም ለማፍጠን ስለሚረዳይ እናንተ እኔ ስጨርስ ታቆሙና ትጽፋላችሁ፣ ከዛ ታጫውቱትና እንደገና ትቀጥላላችሁ ማለት ነው። እንደዛ እያደረጋችሁ ሁሉንም በተረጋጋ መንገድ መጨረስ ትችላላችሁ። ኦኬ እኔ ወደ ማን እሄዳለሁ አሁን ወደ ቀጣዩ ወደ ሸዋ ሸዋ ሸዋ፣ እንግዲህ እሽዋት እሽዋት እንላለን። አልፏት ለማለት ነው። አለፍ አልፏት እሽዋት ማለት አልፏት፣ ወይም ደግሞ እንደዚህ ሰውነቱ የሆነ ነገር እንትን ሲሆን እንዲይታሻል አይደል፣ አጥንታችሁ ምናምን እንዲገጣጠም የተሰበረ ምናምን ሲኖር እሽዋት፣ ወይ ደሞ የሆነ ደጅ አስጠኗት ማለትም ይሆናል። ያው ስለ ትርጉም ከሄድን፣ በተለያየ መንገድ የተለያየ ትርጉም ይኖራቸዋል፣ እያንዳንዱ ያንዳንዱ ቃል እዚህ ላይ ያሉት ማለት ነው ግን ዋና ትርጉማችን አላማችን በዚህ ላይ ቃላት እንዴት እንጠቀማቸዋለን የሚለውን ለማየት ስለሆነ እሿት ስንል እሿ አለች። እዚህ ላይ እሿት አልፏት ለማለት ነው። ሸዋፊ ሸዋፊ፣ ስለታማ ድንጋይ ሸዋፊ ይባላል። እንደ መጥረቢያ አይነት ድንጋይ እንደ እንቅፋት ምናምን የሚሆን ማለት ነው። ሸዋፊ ይባላል። ሸዋፊ ሸዋሸዋቴ እንላለን አንዳንዴ ሸዋሸዋቴ ማለት ፏፏቴውን ነው። ለምሳሌ አሁን ከላይ የሆነ ውሃ ሲወርድ ሸሸሸ ይላል። እሱን ቴ ልንለው እንችላለን ማለት ነው። ወይ ደግሞ ንፋስ እያለ ሲሄድ ሸሸት ልንለው እንችላለን ማለት ነው። ይህ ከድምፅ ጋር የሚፈጠር ቃል ነው። የቃላት አረባብ ዘዴ፣ የቋንቋ አመጣጥ ምናምን ጥናት ላይ እንደዚህ አይነት ቃሎች ከድምፅ ጋር የተገናኙ እንደሆኑ ይነገራል እና ሸዋሸዋት የሚለውን ከድምፁ ጋር የሚመጣ ነው ማለት ነው ከሚለው ማለት ነው እሺ፣ ወደ ቃሉ ስንመለጥ አሽዋፊ አሽዋፊ እንላለን። አሾፈ አሽዋፊ ማለት የሚያሾፍ በነገር የሚሸውድ ሰው አሽዋፊ ይባላል አይደለም። ስለዚህ አሾፈ ለማለት አሽዋፊ። ሌላኛው ታናሽዋ እንላለን። ታናሽዋ ታናሽዋ ማለት ታናሽ የበታች እንደማለት ነው ማለት ነው። አሁን ወደሚቀጥለው ልናልፍ ነው። አቁሙት እና ጻፉ ጨርሱ ማለት ነው። ኦኬ፣ አሁን ወደ ማን ሄዳለሁ? ወደ ቋ እንሄዳለን ማለት ነው። ኦኬ ቋ ፊደል ስንመጣ ቋንቋ ማለት ትችላላችሁ። ቋንቋ ቋንቋ መግባቢያ ማለት ነው፣ መነጋገሪያ አይደለም። ቋጥኝ ቋጥኝ ቋጥኝ ደግሞ የቋንጣ ነው። ኦኬ ቋጥኝ ማለት ድንጋ ነው፣ ድንጋ ነው ቋጥኝ የምንለው። ሌላኛው ቋንጣ እንላለን። ቋንጣ ቋንጣ የደረቀ ስጋ ነው። ቋንጣ ቋመጠ ቋመጠ ቋመጠ ሳሳ እንደማለት ተመኘ እንደማለት ነው። ቋጠረ፣ ቋጠረ ማለት አሰረ፣ አጠበቀ ይህ ምንድን ነው? እንዳያፈስ አደረገ ምናምን ይሆናል እሱ ለማለት ነው ማለት ነው። ቋ የሚለውንም ጨረስን። ቪዲዮን አቁማችሁ እየጨረሳችሁ እኔ ስፈጥንባችሁ እንዳትሉ አሁን ታቆሙትና ቀጥታ እንትን ማለት ትችላላችሁ ማለት ነው። ስትጨርሱ ከኔ ጋር እየቀጠል እንሄዳለን። ኦኬ ቀጣይ ቧ የሚል ቃል ነው ቧ መጀመሪያ ቧን ቧንቧ የውሃ ቧንቧ ማለት ነው። ቱቦ ማለት ነው። ውሃ መፍሰሻ ማለት ነው። ቧንቧ የምንለው ሌላኛው አቧራ እንላለን። አቧራ ማለት ድቅቅ አፈር ነው። አደለ? አቧራ ሲበል ድቅቅ አፈር ማለት ነው። አቧራ ቧጨረ እንላለን። ቧጨረ ማለት እንደዚህ ድመት ወይ የሆነ እንደዚህ ቆዳችሁን እንደዚህ ገፎ ሲያወርድ ቧጨረ እንላለን። ፋቀ ማለት ነው ያው በሌላ አባባል ሌላኛው ልቧ እንላለን። ልቧ ማለት ልብ ነው የሴቷ ልብ የደም እንትን ማሪያዋ ነው። ይህ ማብራሪያ ይሄ አይጠበቅብኝም በነገራችን ላይ ያው ግን ልቧ ልብ ማለት ነው። እሺ ቧልት፣ ቧልት እንላለን። ቧልት ማለት ጥቅም የሌለው ወሬ ነው። ቧልት እንለው ያው ወሬ ማለት ነው። ኦኬ አሁንም ቪዲዮዋን አቁሟት ልቀይረው ስል እነግራችኋለሁ። ቪዲዮዋን ታቁሟትና ካልጨረሳችሁ ትጨርሱና እንቀጥላለን ማለት ነው። ኦኬ አሁን ቷ ሚለው ላይ እንሄዳለን። ቷ ፊደል ደግሞ ይህች ነች ቷ። እህቷ እህቷ፣ ያው እህት እህቷ እንላለን። አክስቷ አክስት የሚለውን ቃል አክስቷ ማለት እንችላለን። አማቷ እንላለን። አማት የሚለውን ቃል ደግሞ አማቷ እንላለን። ያው እዚህ ጋር አማቷ አማት። አጎቷ የሚለውን ቃል አጎት እንላለን። ድብርቷ ድብርት እንላለን። ድብርቷ ድብርት እንላለን ማለት ነው። ኦኬ መልካም። ያው ቀላል ስለሆኑ ቶሎ ቶሎ ነው የሚጨርሳቸው። አሁንም ታቆሙና እስክሪ እንትን ታድርጎት ትስፋላችሁ ትቀጥላላችሁ ማለት ነው። አቁሙና ጨርሳችሁ እንመለሳለን ማለት ነው። ኦኬ አሁን ወደ ቿ አልፈናል። ቿ ምን እንላለን? አማቿ፣ አማቿ፣ አማቿ አማች ስንል ነው። ጎታቿ፣ ጎታቿ ጎተተ የሚለውን ቃል ጎታቿ እንላለን ለሴት እንጉል እንጉል እንጉልቿ ወይ ደግሞ እንቅልፍ ነው እንቁልፏ የምንለው እንቅልፏ ለማለት ነው። ምቿ ምች ምች አለ አይደለ? ቁስል የሚያወጣ ምናምን በከንፈራችሁ ላይ የሆነ ሴንሴቲቭ በሆነ እንትናችሁ ወደ ፀሐይ ዙራችሁ ስትበሉ ወይ ደግሞ የሆነ በሆነ ምክላት ምች አላለ? እሱ ምቿ እንላለን ማለት ነው። ሌላኛው አመልካቿ አመልካች የሚለው ቃል ለሴት አመልካቿ እንላለን ማለት ነው። ስለዚህ ቿ የምትለዋን ፊደል በዚህ መልክ በቃላት ውስጥ መክተት እንችላለን ማለት ነው። ኦኬ አሁንም አቁሙና ጻፉ፣ ጨርሱ። ስጨርሱ አሁን ወደ ቀጣይ መሄድ እንችላለን ማለት ነው። ኦኬ አሁን ቀጣይ ኋ ኋ። እንግዲህ ቅድም ሀሌት ሀመር ኋ ላይ አይተናል። አሁን ደግሞ ይሄ ብዙ ኋን ኋ የሚባለው ስምንተኛ ረቢ ነው ማለት ነው። ይሄ ፊደል ኦኬ ስለዚህ ኋ በሚለው ኋላ ማለት እንችላለን። ከጀርባ ወይ ደግሞ ቆይቶ የሚል ትርጉም ያለው ነው። ትኋን፣ ቅድም የነገርኳችሁን ትኋን፣ ማለት ተባይ ነው። ትኋን ማለት እንችላለን። በኋላ ያው፣ በኋላ ማለት ቆይቶ የሚል ነው። ኋላ የሚለው አኳኋኗ፣ አኳኋኗ ሁኔታ ወይ ደግሞ ድርጊቷ ለማለት ነው። አኳኋኗ እንላለን። ሌላኛው ኋላችን፣ ኋላችን ጀርባችን ማለት ነው። ወይ ደግሞ ታሪካችን ለማለት ነው፣ እንጠቀመዋለን። ኋላችን ኋላ ማለት ነው ማለት ነው። ሶ በዚህ መልክ እያረባ እንቀጥላለን። እናንተ ቪዲዮዋን ቆም ታደርጓት እና ጽፋችሁ ትጨርሳላችሁ። ምክንያቱም እንደ ስናገርም አዳምጣችሁ ጽፋችሁም ስለማችሉ እያቆማችሁ ጽፋችሁ ትከተሉኛላችሁ ማለት ነው። ኦኬ። አሁን ኗ ወደሚለው አልፈናል። ኗ። ኦኬ። ኗ የሚለው ኗ ኗሪ ኗሪ ኑሮ ማለት ነው። ኗሪ ኖረ የሚለው ቃል ወይ ኑሮ የሚለው ቃል ኗሪ ይባላል። ጎኗ እንላል። ጎን የሚለው ቃል ጎኗ ለሴት ነው። አኗኗር እንላል። ኑሮ አኗኗር ይባላል። አኗሪ ኑሮ ነው። አኗሪ ራሱ ወይም ደግሞ አስቀማጭም ይሆናል። አኗሪ እንለዋለን። አይኗ፣ አይኗ አይን የሚለው ቃል ለሴት አይኗ እንለዋለን ማለት ነው። ስለዚህ ኗ በምትለው ፊደል እነዚህን ቃሎች መመሰረት ችለናል። ከዚህ በላይ መቀጠል ይችላል አላችሁ እንደምላችሁ ማለት ነው። ያው እኛ በ ትምህርት የምናመጣችሁ ቀንሰን ስለሆነ ማለት ነው። ኦኬ ወደ ቀጣዩ ስንሄድ አሁን ያው አቁሙና ትስፋላችሁ ከዛ ትመልሳላችሁ ማለት ነው። ኦኬ አሁን ወደ ኛ እንሄዳለን። ኛ ደግሞ ትንኛ፣ ትንኛ ለማለት ትንኝ የምትለው ቃል ትንኛ እንላለን። አዳኛ፣ አዳኛ ወይም ደግሞ አዳኛ ይሆናል። አዳኛ ማለት ከመጥፎ ነገር ጠባጭዋ ለማለት ነው። አዳኟ አዳኟ ማለት ደግሞ አሳዳጇ ማለት ነው። ሁለት ትርጉም ያለው ቃል ነው። ሲጠብቅና ሲላላ ማለት ነው ይቃል። ኦኬ አዳኝ ወይም ደግሞ አዳኝ ሁሉም አይቀየርም። አዳኝ አልያም ደግሞ አዳኝ ይሆናል ማለት ነው። እሺ መጥ መጣኛዋ መጣኛዋ፣ መመጠን ወይም ደግሞ መቀመም፣ መጣኛዋ እንላታለን ለሴት ማለት ነው። ኦኬ ጥርኛ፣ ጥርኛ እንላለን ጥርኝ ሴቷን ጥርኝ ጥርኛ ልንል እንችላለን። ወሳኛ እንላለን። ወሳኝ፣ ውሳኔ፣ ወሳኛ ውሳኔ የምታስተላልፍን ሴት ወሳኛ ልንላት እንችላለን ማለት ነው። ስለዚህ ኛዋ ፊደልን በዚህ መልክ ቃላት መመስረት ችለናል። አሁንም ቪዲዮን ታቆሙና ጽፋችሁ ትመለሳላችሁ ማለት ነው ኦኬ። እኛ ግን እንቀጥላለን። እናንተ እያቆማችሁ ትጽፋላችሁ ማለት ነው ኦኬ። ሌላኛው የምትለው ቃል ናት እንግዲህ አንዳንድ ፊደሎች ብዙ ቃል ለመመስረት ቀላል አይደሉም ብያቸዋለሁ። ለምሳሌ እኔ እስከ ማስታውሰው ድረስ እ የምትለዋ ቃል አ የምትለዋ አረ ለማለት እንጠቀማቸዋለን እረ ለማለት እንጠቀማቸዋለን ሌላ ብዙ ቃል አንመሰረትባትም። ስለዚህ ወደ ቀጣይ ፊደል እናልፋለን። ወደ ቀጣይ ማን ኳ ፊደል ማለት ነው። እቺ ፊደል ኳ ናች። ኳስ፣ ያው ኳስ ኳስ እንላለን። ኳታር፣ ኳታር፣ ኳታር ኳታር ያው ሀገር ናት። ኳታር ማለት እንችላለን። ምትኳ ምትኳ ምትኳ፣ ምትክ ተተኪ ማለት እንችላለን ማለት ነው። አኳኋን አኳኋን፣ ያው እዚህ ላይ አስተውሉ፣ ኳ የሚለውን ፊደል ነው እያስተማርኳቸው ያለሁት። አኳኋን፣ ስለዚህ ሁኔታ የሚለው ቃል አኳኋን ተብሎ ይገለጻል። ታንኳ እንላለን። ታንኳ ማለት በውሃ ላይ የምትሄድ ትንሽ የጀልባ ነች። ስለዚህ ለአሳ ለምናምን ማጥመጃ ይጠቀሟታል ታንኳ እንላለን ማለት ነው ኦኬ እሺ አሁንም ፈጠን እያልኩ ነው የምሄድላችሁ ምክንያቱም ያው አንዳንዴ ጊዜ አጣቢ ስለሆነ የምሰራላችሁ ያው እናንተ ያቆማችሁ ምናምን እንትን ትላላችሁ ማለት ነው ያው ኳ ሚለውን አቆሙ ከዛ ተመልሳችሁ ትከተሉኛላችሁ እሺ አሁን ኋ ሚለውን ነው ኋ ማለት ኋላ እንላለን ኋላ እንላለን ኋላ ትኋን ትኋን ትኋን በኋላ በኋላ እንላለን። በኋላ ኋላ የሚለውን ቃል ማለት ነው። አኳኋኗ እንላለን። አኳኋኗ ሁኔታዋ ለማለት ነው። ኋላችን ኋላ ለማለት ነው። ኋላችን ኋላ ለማለት ነው ማለት ነው። ኦኬ፣ ይህንም አቁማችሁ ጽፋችሁ ትመለሳላችሁ። እኔ ልቀጥል። ኦኬ፣ አሁን ዟ የሚለውን እናያለን። ኦኬ፣ እየጨረስን ነው። እሺ፣ ዟ የሚለውን ቃል ዟሪ እንላለን። ዟሪ መዞር ማለት ነው። አዟሪ አዟሪ ስንል ያው አዟሪ አሽከርካሪ ለማለትም ይሆናል። አዟሪ አዞረ ለማለት ነው። አያያዟ አያያዟ አያ ስንል አያያዝ ማለት ነው። እሺ አልማዟ አልማዟ ስንል አልማዝ ለማለት ነው። ደሙዟ ደሙዟ ደሞዟ ለማለት ነው። ሞ ነው መሆን ያለባችሁ፣ መሐለኛዋ ፊደል ደሙ ደሙዟ ነው ያልኩት፣ ደሞዟ ለማለት መሀለኛዋ ሞ መሆን አለባት ደሞዝ የሚለው ቃል ማለት ነው ለሴት ኦኬ እናንተ አሁን አቁሙና ጻፏት እኔ ወደ ቀጣይ እሄዳለሁ ዧ የሚለውን ቃል ማለት ነው እሺ ዧ የሚለውን ቃል አንዴ እንመልከት ኦኬ አዛዧ ማለት ትችላላችሁ አዘዘ የሚለው ቃል ነው ገና ዧ ገነዘ የሚለው ቃል ነው። ጠምዛዣ ጠመዘዘ የሚለው ቃል ነው። መዛዣ መዘዘ የሚለው ቃል ነው። አጋዣ ማገዝ የሚለው ቃል ነው ማለት ነው። ስለዚህ ይህ በ የተፈጠረ ነው። አቁሙትና መጻፍ ትችላላችሁ ማለት ነው። ኦኬ አይ ቲንክ ይህ ቪዲዮ ያው ሁሉን ለመስራት ሚረዝም መሰለኝ። ስለዚህ በዚህ ላይ ብናቆም ምን ታስባላችሁ? ቀሪዎች አሉ ከማን ቀጥሎ መሰላችሁ? ከዷ ጇ ጓ ጧ ጫ ቋ ፏ ፏ ቫ የሚባሉ አሉ። እነዚህን በቀጣይ ቪዲዮ ልስራላችሁ። አንድ ቪዲዮ የተለጠጠ ሲሆን አንዳንድ ልጆች እየፈለጋችሁም ቢሆን ጊዜ ሳይኖራችሁ ሲቀር ሙሉን ለማየት ትቸገራላችሁ እና በቀጣይ ጨርስላችኋለው። ለዛሬው ከሚረዝም ብዬ ነው። ስለዚህ የዛሬ ትምህርታችን ይህን ይመስላል። በቀጣይ እስከምንገናኝ ያው ላይክ ሰብስክራይብ እና ሼር አርጉ። በቀጣይ እንዲደርሳችሁ ኖቲፊኬሽን እንዲደርሳችሁ ማለት ነው። ከዚህ በተረፈ ደግሞ በውስጥ መጨረስ ትችላላችሁ። እኛ ጋ ያለን መልዕክት ይሄ ነው። ለዛሬ እስከዚህ ሰዓት በትዕግስት ስለተከታተላችሁን ከልብ አመሰግናለሁ። ሰላማችሁ ብያላችሁበት ይብዛልኝ። ሰላም፣ ፍቅር፣ ጤና ለሀገራችን። ይህ የእናንተው ምርጥ ፋኖስ ኢትዮጵያ ነው።